የእግዚአብሔር ቤተሰቦች፣ በባለፉት አራት ተከታታይ ክፍሎች ኃጢአት ምንድን ነው የሚለውን ለመማማር ሞክረናል። በስተመጨረሻ አራት ቪዲዮ ላይ የህግን አስተምሮ ጀምሮ እንደነበረ ታስታውሳላችሁ። ምናልባት ያልሰማችሁ ክፍል አራት መመልከት ትችላላችሁ። ኃጢአት በብሉይ ኪዳን ዘመን፣ በብሉይ ኪዳን ዘመን ማለት ከዘፍጥረት ኢየሱስ ክርስቶስ እስከመጣበት ጊዜ ድረስ ማለት ነው። ኢቨን እንደውም እስከተሰቀለበት ሰዓት ድረስ ማለት ነው። እስከተሰቀለበት ሰዓት ድረስ ኃጢአት እንዴት እንደነበረ ለማየት ሞክረናል። በሁለት ከፍለን ማለት ነው። አንደኛው በአባቶች ዘመን፣ ሁለተኛው ደግሞ በህግ ዘመን። በአባቶች ዘመን የሚባለው ከአዳም ጀምሮ እስከ ሙሴ ድረስ ወይም ህግ እስከመጣበት ድረስ ማለት ነው። በዛ ዘመን በህሊና ህግ ይኖሩ ነበረ። በህሊና ህግ ቢኖሩም አንድም ጻድቅ የለም በተባለ ውስጥ የሚጨምሩ ስለሆነ ማንም ሰው በህሊና ህግ ተመርቶ መልካም ማድረግ አልቻለም አልቻለም። ሮሜ ምዕራፍ ሁለትም ላይ ስታነቡ በህሊና ህግ የሚኖሩትን ሰዎች ሁሉ ሲከሳቸው ታያላቸው። ምክንያቱም ሰው የህሊና ህጉን አሸንፎ መልካምና ክፉን መለየት እየቻለ እያወቀ መልካምን ከክፉ መለየት እየቻለ እያወቀ ግን መልካምን ማድረግ ሰው እንዳልቻለ በህሊና ህግ የሚኖሩ ሰዎች ማሳያ እንደሆኑ እንመለከታለን። እስራኤላውያን ከግብፅ ሲወጡ ደግሞ በሙሴ በኩል እስራኤላውያን ህግ እንደተሰጠት ታውቃላችሁ። የተጻፈ ህግ ተሰጥቷቸውም በህጉ ጸንተውን እንዳልኖሩ መጽሐፍ ቅዱስ ይናገራልና ሰው ሁሉ እግዚአብሔር በአንድ ላይ ምን ብሎ ተናግሯል? ኃጢአተኞች፣ በኃጢአት የወደቀ ከኃጢአት በታች የሆነ ህዝብ። ስለዚህ ከኃጢአት በታች የሆነ ህዝብ ደግሞ ምንድነው ያለበት ፍርድ ከፍርድ በታችን ያለው ማለት ነው። እንደዚህ ፍርድ ላለበት ሰው ምንድነው መፍትሄው ነው። መፍትሄውን በኋላ እንመለከታለን። አሁን ግን ትንሽ እስኪ በተለይ ሰፊውን ፓርት በአዲስ ኪዳን መጽሐፍት ውስጥ በተለያየ ቦታ ተጠቅሶ በኢየሱስ ክርስቶስ ማስተምሮ ውስጥ ተጠቅሶ ስለምናገኝ ስለ ህግ ትንሽ ተጨማሪ ነገሮችን ልናገር እግዚአብሔር ያድርበት የነበረው የብሉይ ኪዳን ቤተ መቅደስ የምታዩትን ምስል ይመስላል። የምስክሩ ድንኳን የሚባለው ይሄ ነው። የምስክሩ ድንኳን ውስጥ ነው ቅድስተ ቅዱሳን የምትባል ሶስተኛው ክፍል ውስጥ ውጭ ያለው አደባባይ ይባላል። እዚህ ውስጥ ሁለተኛው ክፍል በቅድስት ይባላል። ከዛ ውስጥ ቅድስተ ቅዱሳን ውስጥ ነው ታቦቱ የሚቀመጠው። ባለፈው ክፍል አራት ላይ የተመለከታቸው ታቦት ማለት ነው። አራት ሰዎች የሚሸከሙት አንድ ሰው ሳይሆን አራት ሰዎች የሚሸከሙት ነው። እነዚህ ዙሪያው በአጥር የታጠረ መጋረጃ ነው። ከግቢ ውጪ የሚቆሙ ሰዎች አሉ። ግቢ ውስጥ ማይገቡ እርኩሰት ያለባቸው እዚህ ውስጥ መግባት አይችለው። ይህ የምታዩት መሀል ላይ የምታዩት የሚቃጠል መስዋዕት የሚደረግበት ነው፣ እና ደግሞ የእጣን መስዋዕት ደግሞ የሚደረግበት እዚ ይሄ የሚቃጠል መስዋዕት የሚደረግበት ቦታ በጣም ሽታ አለ። ምክንያቱም የእንስሳት ስቡ ምኑ እዚህ ጋር ይቃጠላል። ሲቃጠል ታውቃላችሁ አጥንት እንዴት እንደሚሸጥ፣ አካባቢ ኖር እንዴት እንደሚረብሽ፣ እሱ ደግሞ ሊያጠፋ የሚችል መልካም ማዕዛ እግዚአብሔር በጥበበኞች እንዲቀመም አድርገው ከዚህ ከዚህ ከዚህ ከዚህ ቀመሙ ያላቸው የጣን አይነት ደግሞ ዜጋ ታገኛላቸው እንኳን ተደርጎ እግዚአብሔርን ደስ ሊያሰኝ የቻለ አልነበረም። እግዚአብሔር መስዋዕቱ አልረካም አልረካም። በዚህ ቤተ መቅደስ ከ1500 ከ1500 ዓመታት በላይ ሲደረግ የነበረው የኃጢአት መስሪያ ስርዓቶች በሙሉ አጥያትን ማስወገድ አልቻሉም። ብዙ ከብቶች ተቃጥለዋል። ብዙ በጎች ተቃጥለዋል። ብዙ አንሶች ተቃጥለዋል። የብዙ እንስሳት ደም ፈሷል። ግን ማንንም ከአጥያት ነፃ ማድረግ እንዳልቻለ መጽሐፍ ቅዱስ ይናገራል። ሁሉ ምን ሰርተዋል ይላል፣ አጥያትን ሰርተዋል። ሁሉም የእግዚአብሔር ክብር ጎሏቸዋል ስለሚል መጽሐፍ ቅዱስ ህብራውያን አስር ከቁጥር አንድ እስከ አራት ስንመለከት እንደዚህ ይላል። ቁጥር አንድ ላይ ህጉ ሊመጣ ያለው የበጎ ነገር እውነተኛ ምሳል ሳይሆን የነገር ጥላ አለውና ይለ። ስለዚህም በየዓመቱ ዘወትር በሚቀርቡት በዚያ መስዋዕት የሚቀርቡትን ሊፈጽም ወይም ፍጹም ሊያረከቱ አልቻለም ስለዚህ ሕጉ ማንንም ፍጹም ማድረግ አልቻለም በጣም የሚገርመው እዚህ ጋር በቀይ ያሰመርኩት ቀይ ከለር ያደረግኩት ስትመለከቱ የእውነተኛ አምሳል ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን ስለዚህ ምሳሌ አይደለም ማለት ህጉ ጥላ ነው እንጂ ምሳሌ ጥላ የነገር ምሳሌ መሆን አይችልም ጥላ አይታችሁ ነገር መናገር አትችሉ ሞከል አይችልም ማንነቱን ሞከለችው የዚያ ምሳሌም ሆኖ የማይችል ነበር እኩ ራሱ። ስለዚህ እውነተኛው ማነው? ወይም የበጎ ነገር ሊመጣ ያለው በጎ ነገር የተባለው ማን ነው? ኢየሱስ ክርስቶስ ነው። ወይም አዲስ ኪዳን አዲስ ኪዳን ሙሉ ለሙሉ በአምሳልነት ሊወክል የማይችል ነበረ ማለት ነው። ወኪላችሁ በጣም እንዴም ዝጉን ካያችሁት እንደዚህ ነው የምትረዱት እንጂ የሕግ ጠበቃ ልንሆን የሚያስችለን ምንም አይነት ግራውንድ የለም። መጽሐፍ አዲስ ኪዳን መጽሐፍ ስናል ቢሆላችሁ እውነተኛ አምሳል ነው የሚለው ማንንም ደግሞ ፍጹም ሊያደርግ አልቻለም። ስለዚህ ፍጹም ለማያደርገው ነገር ለምን ጠበቃ ለምን እንሞክራለን? መጽሐፉን መመርመሩ የተሻለ ይመስለኛል። ቁጥር ሁለት ላይ እንደዚህ ይላል። እንደዚህማ ባይሆን ይላል እንደዚህማ ባይሆን የሚያመልኩትን አንድ ጊዜ ነጽተው ከዚያ በኋላ በሕሊናቸው አጢያትን ስላላወቁ ማቅረብን በተው ነበር ይላል። ስለዚህ በሕሊና አጢያትን ማጥፋት አልችልም። በሕሊናቸው ከአጢያት ነጻ እንደሆኑ እንዲቆጥሩ አረዳቸዋል። መስዋዕቶቹ በሙሉ መስዋዕት አቅርበው እንደገና አጢአተኛነት ይሰማቸዋል። መስዋዕት አቅርበው አጢአተኛነት ከተሰማቸው በህሊናቸው አጢአትን እንዳያውቁ አላደረጋቸውም ማለት ነው። ስለዚህ ይቀርብ የነበረው መስዋዕት በሙሉ እንዲሁ ማስታገሻ አይነት እንደ ፓራሲታሞል ስሜታቸውን ማስታገሻ እንጂ የበደል መስዋዕት ወይም አጢአትን ፈጽሞ ነፃ ሊያደርግ የመቻል ብቃት የነበረው አልነበረም። በዛ ኪዳን የነበረው የህግ ስርዓት በሙሉ ማለት ቁጥር ሶስት ላይ እንደዚህ ይላል ነገር ግን በዚያ መስዋዕት በየአመቱ የአጢአት መታሰቢያ ያለ። ስለዚህ መስዋዕት ተሰዋ ማለት ሁልጊዜ አጢአት እንዳለ አመልካሽ ሁልጊዜ ይደረጋል። ሁልጊዜ አጢአት አለ። አሁን ግን አንድ ጊዜ ለዘላለም ነው ኢየሱስ ክርስቶስ መስዋዕት ሆኖ የቀረበው። የኮርማዎች እና የፍየሎች ደም አጢአትን እንዲያስወግድ እንዲያስወግድ የማይቻል ነው ይላል። ስለዚህ ኮርማዎች፣ ፍየሎች የሚቀርብ መስዋዕት በሙሉ አጢአትን የማስወገድ ብቃት አልነበራቸውም ማለት ነው። እዚህ ሕጉ ኃጢአትን ከማስወገድ አንፃር ምንም የማይጠቀም እንደነበረ ግልጽ ነው። ይህንን ሁሉም ሲሆን ረደዋል። ለዚህ ነው ዕብራውያን 7 ቁጥር 18 19 ላይ እንደዚህ ይላል፣ ሕጉ ምንም ፍጹም አላደረገምና ስለዚህም የምትደክም የማትጠቀም ስለሆነች የቀደመች ትእዛዝ ተሽራለች፣ ወደ እግዚአብሔርም የምንቀርብበት የሚሻል ተስፋ ገብተዋል ይላል። ይህ የሚሻል ተስፋ የተባለው አዲስ ኪዳን ነው። የቀደመች ትዕዛዝ ምንሆናለች ተሽራለች ህጉ ምንም ፍጹም አላደረገምና ስለዚህ ምን የሚል የምትደቅም የማትጠቅም ስለሆነች የቀደመች ትዕዛዝ ምንሆናለች ተሽራለች ስለዚህ ለተሻረው ህግ በጣም እንደሚጠቅም አስበ ጠበቃ መሆን የለብንም የሙሴ ህግ ማለት ብሉይ ኪዳን ማለት ብሉይ ኪዳን እና የሙሴን ህግ መላየት የለብን አንዳንድ ሰዎች ብሉይ ኪዳኑ ቀርቷል የሙሴ ህግ አለ ይላሉ በጣም ስህተት ደግሞ ከህግ መርጠን የማስቀረት ደግሞ ብቃቱ መብቱን ራይቱን ራሱ ማን የሰጠ ከሙሴ ህግ ይሄ ቀርቷል ያልቀረ ምናምን ማለት አንችልም። የቀረ ህግ ነው ይሄኮ፣ ሰባት ቁጥር አስራ ስምንት ህጉ እኮ ነው ህጉ ተቅልሎት እኮ ምንም ፍጹም አላደረገምና አርጎት ነው። የሞራል ህግ የምናምን የምናምን ህግ ብለን መከፋፈል ለኛ አልተሰጠንም። ህግ የሙሴ ሕግ እና ብሉይ ኪዳን ልዩነት የለውም። ብሉይ ኪዳን ማለት የቀደመው ብሉይ ማለት አሮጌ ማለት ነው። ኪዳን ማለት ውል ወይም ስምምነት ማለት ነው። የቀደመው ወይም አሮጌ ውልና ስምምነት የስምምነት ሰነዱ ዶክመንቱ ሕግ ነው የሚባለው። ሕግ ማለት አድርግ፣ አታድርግ ትዕዛዛትን የያዘ ዶክመንት ነው። ይህንን ሕግ እንፈጽማለን ሲሉ ነው እስራኤላውያን ከእግዚአብሔር ጋር ቃል ኪዳን ያደረጉት። በደም ኪዳኑ ጸና። ዘጸአት 24 ላይ አንበቡት 2324 ላይ ሕጉ ተነቦ እንዴት እንደጸናት እንመለከታላችሁ። ያለ ደም ኪዳን አይጸናም። ስለዚህ ኪዳኑ ሲመሰረት ደም ፈሶ ባለቃ። ኪዳነ ወልድ ክፍሌ የአማርኛ መዝገብ ቃላት ብሉይ ማለት በቁሙ ያረጀ ያፈጀ፣ አሮጌ፣ አንቲካ፣ ጥንታዊ፣ ቀዳማዊ፣ የድሮ የቀድሞ፣ የፊት የመሰለውን አይነት ትርጉም የያዘ ነው። ብሉይ ማለት የሆነ ያረጀ ያፈጀ፣ አሮጌ ጥንታዊ የድሮ ቀዳማዊ ምናምን ማለት ነው። ብሉይ ኪዳን ማለት ያረጀ አሮጌ ያፈጀ ኪዳን ማለት ነው። ምንም እንትን አትበሉት። ሕጉ እስራኤላውያን ከእግዚአብሔር ጋር ለገቡ ስምምነት የውድ ሰነድ ነው እና የሆነ አንድ ስፔሻል ነገር አድርጋችሁ የተለየ ነገር አድርጋችሁ እንትን ባትሉ ቅዱሳንን ባያዙ ባታደርጉ፣ እምነታቸውን በክርስቶስ ላይ ያላቸውን እምነት እንዲጥሩ ባታደርጉ ጅግ መልካም ነው ብዬ ለአገልጋዮች እመክራለሁ። ስለዚህ ብሉይ ማለት አሮጌ ማለት ነው። ብሉይ ኪዳን አሮጌ አረጀው ያፈጀው ኪዳን ሰነዱ ህጉ ነበረ እና ህግና ብሉ ኪዳን በፍጹም ልዩነት የላቸው እና ብሉ ኪዳንን ከህጉ ነጥላችሁ አውጥታችሁ ከህጉ ደግሞ እንደገና ደግሞ ከፋፍላችሁ ይህ ቀርቷል፣ ይህ አልቀረም የማለት መብቱም የለን፣ በፍጹም የለን። አልተሰጠም። ጌታ አልሰጠም። ስለዚህ በጥንቃቄ መጽሐፍ ቅዱስን ብንመረምር መልካም ነው። መጽሐፉ የሚለውን ነው። እንግዲህ ምናነበረ ከቃሌ ምንም ነገር የተናገርኩት ነገር የለም። እንዳለ ጻፈውን ነው ያነበብኩላቸው ቀርቷል ተሽሯል ነው የሚለው የቀደመው አሮጌ ውራጅ ምናምን የሚል ስም ሰጥቶታል ሰው የቱንም ያለ ህጉን ለመጠበቅ ቢሞክርም ህጉ ለኃጢአት መፍትሄ ሊሰጥ አልቻለም ስለዚህ ህጉ ምንድነው የሚደክምና የማይጠቅም ተብሏል ተሽሯል ተብሏል ቀንበር ተብሏል የሐዋርያት ስራ 15 ላይ ጴጥሮስ እራሱ ነው ያለ ሐዋርያ ጴጥሮስ ቀንበር ብሎታል እኛና አባቶቻችን ልንሸከም ያልቻለም ቀንበር ቀንበር የተባለው ህግ ነው ይህንን ከአዲስ ኪዳን ጋር አስታካችሁ ደግሞ ለአሕዛብ እንዳሰብኩ በቀኛና አባቶቻችን ልንሸከም ያልቻለው ቀንበር ብሎ ያንን ቀንበር ትተውታል የሐዋርያት ስራ ምዕራፍ 15 ያለውን ደብዳቤ ለምንድን ነው የማናነበው ለምን የቤተክርስቲያን መመሪያ ለምን እንደማይሆን አይገባኝም ለምን እንደደበቁት አላቅም እሱን ደብዳቤ በተመለከተ አንድ ቪዲዮ እሰራላችኋለሁ የብሉይ ኪዳን ወይም የህግ ኑሮ በሰው አቅም ለኃጢአት መፍትሄ እንደማያገኝ ማሳያ ይሆናል ስለዚህ ህግ ተሰጥቶ ሰው ከኃጢአት በላይ መሆን እንዳልቻለ ለማሳየት ነው እንጂ ህግን ታቅፈን ለዘላለም ከሱ ጋር እንድንሆን የሰጠ ስጦ የእግዚአብሔር ስጦታ አይደለም እንድናይ ነው እግዚአብሔር የሰጠን እንደማንችል እንድናውቅ ማለት ነው። ለዚህ ነው እግዚአብሔር በኤርሚያስ 3 አዲስ ኪዳን የመገባ እንደሚገባ ተስፋ የሰጠው እና 31 ላይ አዲስ ኪዳን እገባለዋለሁ ይህን አዲስ ኪዳን መመልከት ትችላላችሁ። ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የመገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ ጋር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳን ያልጸኑምና እኔም ቸል አልኳቸው፣ ይላል እግዚአብሔር። ይቹ ያኛውን ኪዳን ትቶ ሌላ ኪዳን ሊገባል። ያኛውንም ኪዳን ሲገባ ራሱ ነው ያመጣው። አዲሱንም ሲያመጣ ደግሞ ራሱ ለምን ያንን ትተህ አዲሱን ገባ አይነት ሙግት መሟገት መብቱም የለንም። ምክንያቱም ሁለቱንም ኪዳን ራሱ ፈልጎ ነው እግዚአብሔር የመጣውና ያኛውንም ኪዳን ሲያመጣ ኪዳኑ ሰነድ ነበረው። አሁንም አዲሱን ኪዳን ሲያመጣ ይሄ ኪዳን ደግሞ የራሱ ሰነድ አለ። የራሱን ሰነድ ዲስከቨር ማለት ማየት ነው እንጂ ያኛውን እዚ ውስጥ ማምጣት የለብን። ውል ስምምነት ሲደረግ የባለፈው ውልቅ ተሽሮን አዲሱ ውል ስምምነት የሚደረገው እንጂ ያ ውል ስምምነት ተደርቦ እንደገና በአዲሱ ላይ ተጨምሮ ውል ስምምነት አይደረግም። የትኛውም ውል በምድራዊ ውል እንኳን እንደዛ አይደረግም አዲስ ውል ሲደረግ ያኛው ውል ይሰረዛል ይሰረዛል። እንደዛ ነው የሚደረገው። እግዚአብሔር ደግሞ ቶታሊ መቶ ፐርሰንት ነው ሰማያዊና ምድራዊ ነው አድርጎ ያስቀመጠው። ከነዚህ ወራት በኋላ ይላል ሰው ይህን በጣም እንድናስተው እፈልጋለሁ። ይኸውላችሁ ኪዳኑ የተቀየረው ለእስራኤላውያን እንጂ እኛን አይመለከትም፣ አሕዛብ የነበር ነው አይመለከትም። ኪዳኑ የመጀመሪያውን ኪዳን የተሰጣቸው ላይ ውደሽም አሁንም አዲስ ገባላቸው ያለው ያለው ለነርሱ ነው እኛ አሮጌውን አናውቀው። ለወደኛ የመጣው አዲሱ ኪዳን፣ አዲሱ ኪዳን ይዞት የመጣው ሰነድ ምንድን ነው? እሱን በአዲስ ኪዳን መጽሐፍ በደንብ ማየት አለበት። ስለዚህ ይህ ኪዳን ራሱ ለእስራኤላውያን ነው። ይኸውላችሁ አዲስ ገባላቸው ያለው ያለው ለነሱ ነው ለነሱ እኛ የአዲሱ ኪዳን ተጋሪ የሆንን እንጂ ብሉይን አይደለም። ለእኛ አዲስ የሚባል ይሄ ራሱ አዲሱን በቃ የመጀመሪያውም የመጨረሻችንም አዲሱ ኪዳን፣ የመጀመሪያው አናውቅም። እነሱ ግን አዲሱ አሮጌውን ተቀብለው ስለነበረ ሲቀየርላቸው ደግሞ አዲስ የሆነላቸዋል። ለእኛ የመጀመሪያችንም የመጨረሻውም ኪዳናችን ይኸው አዲስ ኪዳን የተባለው ነው። እግዚአብሔር የተባረክ ይሆን። ስለዚህ ከኤርሚያስ ብሔር መፍት እንደምንመለከተው ስለሆነ ፈጽሞ ጎ ሊፈጽሙ ስላልቻሉ ጠንቅቀው ሊያጠናቀቁ ስላልቻሉ ነው። እንግዲህ የሰጣቸው ማጠቃለያ እስኪ ላስቀምጥላቸው እንደዚህ ይላል። ማጠቃለያ ኃጢአት በአንድ ሰው ወደ በአንድ ሰው ወደ ሰው ዓለም የገባ ክፉ ዘር እንደሆነ ተመልክተናል። በአንድ ሰው በአዳም በኩል ወደ ሰው ዓለም የገባ ክፉ ዘር ነው። ይህ የሚደረገው ኃጢአት የድርጊት ኃጢአቶች በሙሉ በሙሉ መነሻው በአዳም በኩል የገባው የኃጢአት ዘር ነው እንጂ በራሳቸው አይደለም ኃጢአት የሆኑት የአጢአት ዘር ስለሆኑ ያው አጢአት የሚል ስም ተሰጣቸው እ የአጢአቱ ዘር ውጤት ፍሬ ስለሆኑ አጢአት ተባሉ እንጂ በደሎች አጢአቶች ተባሉ እንጂ መነሻው ግን ያክፉ ዘሩ አጢአት የሰውና ሰውና እግዚአብሔርን አለያይቷል እንደምታቁት በአጢአት ምክንያት እግዚአብሔር በሰው ውስጥ ማደር አቆመ አጢአትን ፍጥረታዊው ሰው በሊናግ ወይም በብሉኪዳ ነግ አሸንፎ ሊያስወግደው ያልቻለ ትልቅ ችግር ነው ለዚህ ትልቅ ችግር ደግሞ መፍትሄ እግዚአብሔር ብቻ ካላዘጋጀው በስተቀር ሰው መፍትሄ ማምጣት እንደማይችል እናያለን። በጣም ከባድ ሹ ስለሆነ በጣም ከባድ ሹ ነው። እና የሐዋርያት ሥራ ምዕራፍ 15 ላይ ሁላችሁ እንደዚህ እንደዚህ ይስረት ነው። በቃ ህግ ማለት ኢቭን የህሊና ምን ህግ እንከተል ብትሉ እንደዚህ ሸክም ነው። ሁለቱም ህግ አንድ ናቸው። የህሊና ህግ፣ እግዚአብሔር በሙሴ በኩል የሰጣቸው የጽሁፍ ህግ ተመሳሳይ ነው። ለሰው ልጅ ቀንበር ነው። ሰው የማይችለው ቀንበር የተባለው እሱ ነው። ኢየሱስ ክርስቶስ መጥቶ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ነው እኔም ማሳረፋቸዋለሁ ያለው ከዚህ የተነሳ ነውና ሰው ደካማ እንደሆነ ውስጡ እየመሰከረለት በውጭው ግን ይጽናና ነበር በውጭው ድርጊት ይጽናና ነበር እና ህግ ሰውን ከአጢአት አላዳነም አሁንም የማዳን አቅም የለው በፍጹም ስለዚህ ለህግ መፍትሄው በሰው ከሰው አይሆን ስለዚህ መፍትሄው ከማ ብቻ ነው ከእግዚአብሔር ብቻ ነው ማለት ነው ስለዚህ ለአጢአት መፍትሄ ከሰው አይደለም። ከሰው መምጣት አልቻለም። ምክንያቱም ማንም ማንንም አይደም አይደለም ሰው ሁሉ ኃጢአተኛ ስለነበር ማንም ለማንም ዋስ መሆን አይችልም። ይህንን ፓርት በሚቀጥለው መፍትሄው ከእግዚአብሔር እንደሆነ እንመለከታለን። ጌታ ይባርካችሁ። ተባረኩ!